ቤቱ ልትሄዱ ነው? ቆይ መሞት ፈልጋት ነው? እና የኔ ወንድም ጠፍቶ እሱ በሰላም ቤቱ ሊኖር ነው? ለምን ይጠቀኛል? አንድ ነገር ልንገር እንዳየ መረጋጋት አለብ። የሚያረጋጋ ቃል ከአፌ ስትሰማ እሳት ውስጥ እንደገባ ላስቲክ ነው ኩምሽሽ የምትለው ይልቅስ፣ እንደደረስክ ፊቴን እንዳየህ የምጠይቀህን ጥያቄ ብቻ ትመልሳለን ለዝና የታሰበው መድኃኒት ራሷ ኤፍራታ ወሰደችው። እርሷን በመድኃኒቱ ደነዘዘች። ለብዙ ሰዓትም ስታ ወደቀች። ምንም ማስታወስ አትችልም ነበረ። ዝና እንግዲህ ከመድኃኒቱ አምልጦ አሁን ከነ መድብር ጋር እየተፎካከረ ነው መድበል እሺ፣ እንገናኝና ችግራችንን በሰላም እንፍታው እያለ ይመስላል። ዝና ግን እንደውም ያኔ ደብድበኝ እኮ በህይወት እንድትኖር ፈቅጀልህ ነው እንጂ እስካሁን እርምጃ መውሰድ ነበረብኝ እያለ ጸጸት ገብቷል። ሆኖም በስተ መጨረሻ እነዚህ ወንዶች እርስ በርሳቸው ተገናኝተው ተከሳ ለተከሳ ለመለካካት ወይስ ችግራቸውን እንደተባለው በፍቅር ሊፈቱት ይሆን የሚታወቅ ነገር የለም ብቻ ግን መገናኘት ይኖርብናል፣ የሆነ ቦታ ልክልሃለው በማለት መድብል ቴክስት ልኮለታል። የተላከለት መሰረት ያቶ አበበ ደመሳ ልጅ ከተባለው ቦታ ድረስ ከቸች ብሏል። እነዚህ ወንዶችም እርስ በርሳቸው እየተያዩ ነው። ሊቧከሱ ይሆን ወይስ ሊነጋገሩ? ሰላም ጤና ይስጥልኝ ውድቻና ቻናል ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛልኝ። ምሳሌ ድራማ ክፍል ሰማንያ ሁለት ምን አዲስ ነገር ተከሰተ? ምንስ ተፈጠረ? ወደ እናንተ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እየጋበዝኩኝ ወደ ዛሬው ዝግጅታችን የምናመራ ይሆናል። እንግዲህ በባለፈው ክፍል ኤፍራታ መድኃኒቱን እናን እንድትመርዘው ና በእንቅልፍ ተኝቶ ከዛም እነርሱ እየተሯሯጡ መጥተው ሊይዙት ፈልገው ነበረ። ይህ እቅዳቸው ግን አልተሳካላቸውም። ኤፍራታ መድኃኒቱን ስትቀምም አቶ ዝና ግን ሳያያት አልቀረም። ወይም ደግሞ የኤፍራታ መርበትበት ምናልባትም በዝና ላይ ጥርጣሬ ያሳድሯል። መድብል ምናልባትም መድኃኒቱን ላለማስነቃት ይመስላል ስልክ በመደወል እኔ እናንተ ተገናኝተን የምናወረውን እናወራለን እያለ እየፎከረ ሁለታቸውም በጩኸት ነው እንግዲህ ስልክ የተዘጋጉት እርሱ ሊበላ ያዘጋጀውን ምግብ ኤፍራታን ግራ ቀኝ በመመልከትም እሷን እንድትጎርስ አስገድዷታል። ዋጩ እያለ ነበረ። በአፏ ያኘከችውን ምግብ እንድትውጠው ሲያስገድዳት የነበረው ይኸው፣ ልሽ ሂሳብ በማለት ጠረጴዛ ላይ ያንን ገንዘብን በትኖት፣ ኤፍራታ አንጥቷት ይወጣል። መድብልና ሞገሴ እየተሯሯጡ ዝናን በቁጥጥራቸው ስር ለማዋል ይመስላል። እየተጣደፉ ሲመጡ ክስተቱ ግን ለነሱ አስደንጋጭ ነበረ፣ ምክንያቱም ያልጠበቁት ነገር ነው። ኤፍራታ ጠረጴዛ ላይ ነው ተኝታ ያገኟት። ሆኖም እህታችን እርሷ ናት ማለት ነው፣ መድኃኒቱን የወሰደችው ወይኔ፣ እያለም መድብል በተፈጠረው ነገር እጅግ በጣም አዝኗል። ሆኖም ሁለታቸውም ደግፏት ወደ ነብሩክ ቤት ይወስዷታል። እንግዲህ ከብዙ ቆይታ በኋላ ነበረ ኤፍራታ ራሷን ከነብሩ ያገኘችው። ምን እንደተፈጠረና ምን እንደሆነ የማውቀው ነገር የለም፣ ብቻ ግን ጉረሽ እያለ ሲያስገድደ ነው የማስታውሰው በማለት ለመድብልና ለሞገሴ ነግራቸዋለች። ቅድስት የተፈጠረው ነገር ምንም ግራ ገብቷታል ምናልባትም የፍራታን ድጋሚ እሷንም ሊያግቷት ይሆን የሚል በጭንቅላቷ እየተመላለስባት ነው ቆይ እናንተ ደበደባቸዋት እንዲህ የሚል ጥያቄ ማስከትላለች ምን ማለትሽ ነው ዝጊ አንቺ በማለት ነበረ መድብር የመለሰላ ጥሎ ሞገሴ ወደ ታገተችው ማህሌት በማምራትም ይኸው በአንቺ ክፋት ወንድማችንን ጠፋብንን ምንድን ያደረግሽ ያለም ሲጠይቃት ነበረ ሚስቱ ነሽ ለምን በሱ ላይ ተንኮል ሰራሽ እያለም ሲያናድዳት ነበር። ዝናን ለመያዝ እንድትተባበራቸው እየጠየቃት ነው። ማለትም ቤቱ ድረስ አብራቸው ይዛቸው እንድትሄድ በሚል ነበረ። ማህሌትም በፍጹም እናንተ ናችሁ የምትይዙት እያለችም ስትሳለቅባቸው ነበረ። ማለትም ዝናን አግዝፋ ከማሰቡ የተነሳ ስ እንደዚህ ታስሬ እያየኸኝ ለምን ትጨክንብኛለህ? በአንድ ወቅት እኮ አብረኸኝ ተኝተ ነበር እያለችም ያ በትዳሯ ላይ የማገጠችበትን ቀን ልታስታውሰው ፈልጋለች። ሞገሴ እያን ቀን እንዳጠሪው በማለት ነው ማስጠንቀቂያ የሰጣት። ሞገሴ በዚህ መልኩ ሲያናዝዛት ቆይቶ እንደገና መድብል ተተክቶላት፣ መድብልም አሁንም ደነ ዝና ቤት ውሰጅኝ በማለት ሲያስገድዳት ነበር። እሷ ያው ትገድለኝ ከሆነ ግደለኝ፣ እሱ ገድሎኝ መቀበሪያ ከማጣ እናንተ ገድላችሁኝ ቢያንስ መቃብሬን ቢረገጠው ይሻለኛል፣ በፍጹም አላደርገው መሞት አልፈልግም እያለችም እየነገረችው ነበረ። ለምንድን የምትሞቹ በማለት መድብል እንግዳውስ ማታውኑ አብረሽን ትይዛለች እያለም ሲያስገድዳት፣ እሷ ግን መቼም ቢሆን አላደርገውም፣ ከፈለክ መግደል ትችላለህ እያለችም ፈርጠም ብላለች። ሆኖም በስከ መጨረሻ ጉርባዋን አንቋት እንኳና ሀሳቧን እንድትቀይር እያስገድዳት ቢሆንም፣ ወይዘሮ ማህሌት ግን ወይ ፍንክች ብላለች። እንግዲህ ማህሌት በዛው ማገቻ ቦታ እንዳለች መድብል ና ሞገሴ ተያይዘው ወጥተዋል። ከሬስቶራንት ሆነውም ዝና ስልክ እየደወሉ ነው። ታዲያ ከዝና ጋራም ደግሞ ምን ፈልገ ነው እንዴት ብትነቀይ ነው እያለ ያው የተለመደው ያበበ ደመሳ ልጅ አሁንም ጉራውን እየቸረቸረ ነው። መድብል አሁን ነገሮችን በጥንቃቄ በጥበብ ለማስኬድ ያሰበ ይመስላል። ማለትም ቀስ ብለን መነጋገር አለብንን የምትፈልገው ምንድን ነው? እባክህን፣ እያለ እየለመነው ነበረ። ዝና ምንድን ነው የምትፈልገው እንደውም ቆይ እንገናኝና ወዩልህ በማለት ሲዝት ነበር። ያኛው በማህሌት መታገት ምሳሌ እባክሽን ቅድስትዬ፣ ወደ ክፍሏ የእጅ ውሃ ልስጣት እያለች ቅድስትን እየጠየቀቻት ነው። ቅድስትም እሷ ኮ አንቺን ነፍስ ለማጥፋት ጥረት ስታደርግ የነበረች ሴትዮናት እዮናት፣ አርፈች ተቀመጭ ወደዛ ክፍል ሁለተኛ እንዳትሄጅ ታንቅሻለች እያለች እያስጠነቀቀቻት ነው። ሆኖም የምሳሌ ምሳሌ ጥያቄ እንደቀጠለ ነው። ባቷ በድንገት እንደወጣ ሳይደውልላት የት ሄድኩ የት ደረስኩ አለ ማለቱ፣ ሌላኛው ያጉቷ ወደ ውጭ ወደ ውጭ ማለት ምንስ እየሰራ ነው የሚሉ በአእምሯ እየተመላለሱባት ነው። ይህንን ጥያቄ እንድታጠራላትም ለቅዱስ ትጠይቃት ነበረ ቅዱስ ትታዲያ አጎትሽ ስራ ሳይኖረው አይቀርም፣ ምናልባትም ወደ ስራው ይሆናል በማለት ነግራታለች። ይህኔ አጎቴ እኮ ስራ የለውም የሚል ምላሽም ሰጥታታለች። እኔ እንግዲህ ካላውቅም ራሱ መጠየቅ ትቻያለች በማለት ቅድስት በደፈናው መልሳላታለች። አባዬስ ምን በለው ይባላል? እኔ ሳልናፍቀው ማለት ነው? ለምን ሳይደውልልኝም? እያለችም ቅድስትን እየጠየቀቻት ነበረ። ቅድስትን እንጃ ምሳሌ ጋሽ ምን እንደገጠመው አላውቅም፣ ለማንኛውም እስኪ መድብልን ጠይቂው ያለቻት ነው። ሳሌ ምንም እንኳን ለጥያቄዋ ምላሽ ባታገኝም በአእምሮዋ ግን የሚመላለሱትን ስም ማለት አልፈለገችም። ማህሌት ክፍላቸው ውስጥ መታሰሯስ ምን እንደፈለገችና አጎቷስ ለምን እንደጨከነባት ይህ ሁሉ ምንም ጥያቄ አልተፈታላትም። ኤፍራታም ራሷን ስታውቅ ወደ ቤት እንድትመለስ ተደርጋለች። ታዲያ ከወደ ቤት እንደገባች ነበረ ከዝና ስልክ የተደወለላት። አሁንስ ስለ ማህሌት ምንም ያገኘሽው ወሬ የለም ወይም በማለት ጠይቋታል። እርሷም ምንም የሰማችው ነገር እንደሌለም ነግረዋለች። እዚህ በፊት ስልክ እንደደወለላትና እንዳላነሳችም ስትናገር ነበር። ሆኖም እርሷም ራሷን እንዳመማትና ምግብ ከበሉ በኋላ የተፈጠረውን ነገር እንደማታውቅ ስትና ስትነግረው ነበር። ራስሽ አስቀረብሱ ምግብ አይደል እንዲህ ምን በልተሽ ነው በማለት ሳይጠራጠር አልቀረም። ሌላኛው እንግዲህ የሞገሴ ልዕልት የምትላት ዳጣ አብረው ወሬያቸውን ቀጥለዋል። ማለትም ሞገሴ ውጭ ውጭ ማለት ከጀመረበት ጀምሮ ዳጣ አብራት እንድትውል ተደርጓል። ታዲያ ዛሬ ላይ ሙሽራ ጠባቂ ሆኜ ይኸው ቀጥ ያለው መቼ ነው ከአንቺ ዘበኝነት የምወጣው? የሚል ነገር ማንስታ ስታወራት ነበር። በጨዋታቸው መካከል የእናቷ ነገር እስካሁን ጥያቄ እንዳልተመለስላትና አባቷን እንዳገኘችው ሁሉ እናቷንም ማግኘት ብትፈልግም ይህ ነገር ቀላል እንዳልሆነም ስትነግራት ነበረ። ሁላም ከዛ ቤት ካሉ ቤተሰቦች መካከል አንድ ወንድ ልጅ ሳይመቻት አልቀረም በማለት ሞገሴ እንደነገራትና ይህ ልጅ ማን እንደሚባል ቅር ጉዳይስ ምን ላይ እንደሆኑ ጠይቃታለች። በጣም በርግጥ በጣም ምርጥ ልጅ ነው ግን በሌላ ነገር እንዳታስቢው በማለት ስታጫውታት ነበር። እነዚህ ሁለት ልጆችም እርስ በርሳቸው ደስ በሚል ሁኔታ ሞገሴ ምንም እንኳን ከጎኗ ባይሆንም አብራት ሆና እያበረታታቻት ትገኛለች። ማህሌት አሁንም እጆቿና እግሮቿ እንደታሰሩ ቅድስትን ወደ ክፍል መጥታ አንዳንድ ነገር እንድታወራት እየጠየቀቻት ነው። ሆኖም ቅድስት አንቺ ምን የሚጎራ ነገር አለሽ? ያው ሲያወርሽ ደግሞ ሌላ ነገር ታመጫለሽ እያለችም ያው ማህሌት ነገረኛ እንደሆነች ይታወቃልና በጭቅጭቋ ቀጥላለች። ታዲያ ቅድስትን ልትጠላበት የቻለችበት ምክንያት ምን ሊሆን ይችላል የሚል ጥያቄ ማንስታባታለች። እርሷም ሕይወቴ በእሷ ምክንያት እኮን የተመሰቃቀለው ትሞታለች ብዬ ነገ ዛሬ ስጠብቅ እሷ ግን የድመት ነፍስን ያላት በጭራሽ አትሞትም በማለት ሞቷን ትመኝላት እንደነበርና ይህ ስላልተሳካላት እንደተበዛጨች ትናገራለች። ሆኖም ይህን ያህል ግን የምሳሌ ጥላቻ ከልክ እያለፈ መምጣቱ ለቅድስት በጣም አስገርሟታል። ከዚህ ክፋትሽ መቼ ሆን የምትማሪው ብላታለች። ትከሻ ለትከሻ ለመለካካት ቆርጦ የተነሱት ሁለቱ ወንዶች ደግሞ ወዳና ላይ ቁጭ ብለው ለዝና ደውለውለታል። ታዲያም የት ነው የምንገናኙ? በማለት ከዝና ምላሽ መጥቷል። የሆነ ቦታ ቴክስት እልክልሃለሁ እዛ ድረስ እንድትመጣ እፈልጋለሁ። አንዳች ትርፍ ቃል እናገር ብለህ ወዮልህ። እኔ ከአንደበቴ የሚወጣውን ሰምተህ ሌላ ነገር እንዳትወስን ያደርግሃል። ዝና ተረጋጋ፣ ምንም ነገር ስህተት እንዳሰራ እያለም እያስጠነቀቀው ነው እስከ መጨረሻም የሚገናኙበትን ቦታ ተናግሮ ስልኩን ዘግቶታል። መድብልም ሞገሴን ከኔ ጋር ልትቆም ቃል ትገባልኛለህ በማለት ቃል አስገብቶታል። ሞገሴን መቼውንም ቢሆን መድብልን እንደማይሸሸው ነግሮታል። ማለትም የተፈጠረውን ነገር እስከ ሞት ድረስ አብሮ መጋፈጥ እንዳለባቸው ቃል ገብቶለታል። ሰማ፣ መሞት የለብም ቢያንስ የምትኖርላት አካል ሉላ አለችህ። እኔ ግን ምንም ነገር የለኝም። ብቻ ግን ወንድሜን ካጣውት አይደለም ዝናን ይቅርና እነዛ ወንጀለኞች ካሌብ መሲሳ፣ የሚባል ማህሌትን፣ ሁሉንም ጨርሼ ከዛም ዘብጥ እያወርዳለሁ በማለት በራሱ ሕይወት ላይ የወሰነም ይመስላል። መድብል እጅግ በጣም ቁርጠኛ ሆኗል። መኖር አያጓጓኝም በማለትም ተስፋ እንደቆረጠም ይናገራል። ሞገሴ ግን አንተ መሞት የለብም እያለ ለሞገሴም እየተከላከለለት ነው። በስከ መጨረሻ መንገድ ዝና በሚመጣበት ሰዓት የሆነ ነገር ሊጠብቀን ይችላልና ራስን አዘጋጅ እያለም እንግዲህ በስነ ልቦና ራሳቸውን ማጠንከር እንዳለባቸውም ተመካክረዋል። በመጨረሻም እነዚህ ሁለት ወንዶች ፊት ለፊት ከዝና ጋር ተፋጠዋል። ምን ይፈጠር ይሆን? ምሳሌ ድራማ አሁንም አጓጊነቱን እንደቀጠለ ነው። የብሩኬ መጥፋት አነጋጋሪ ሆኖ ቀጥሏል። ብሩኬ ምን በልቶት ይሆን? በሚቀጥለው ክፍል እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩ ለቻናል አዲስ የሆናችሁ ላይክ ሸር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትሕትና እየጠየቁ በዚሁ ተሰናበትኳችሁ። ባይ ባይ።